ሰላም ቤተሰብ እንደምን ቆያችሁ? እንኳን ወደ ትሁን ዩቱብ ቻናል በሰላም መጣችሁ። ሰብስክራይብ ላይክ፣ ሼር፣ ኮመንት እያደረጋችሁ አብራችሁ ቆዩኝ። ዛሬ የኩዱ አሰራር ይጀላችሁ መጥቻለሁ። የሚያስፈልጉኝ ግብአቶች እነዚህ ናቸው። ቀይ ሽንኩርት፣ የዶሮ ስጋ ፍርፍር፣ ሎሚ፣ ወይንም ትልቁ ቃሪያ ማለት ነው። እኒህ ግብአቶችን በዚህ መልኩ አቅርቤያለሁ። እናንተ ስጋውን ዶሮውም ስጋ ማድረግ ትችላላችሁ። ሽንኩርቴን ከተፍኩኝ ጣድኩት፣ ዘይት አድርግበታለሁ፣ አማስላለሁ። ሽንኩርቱ በደንብ መብሰል የለበትም፣ ስጋ ስለምንጨምርበት በዚህ መልኩ እናዋሄዳለን። ተከታተሉኝ እንደዚህ ካማሰልን በኋላ ማጅን ነው የሚያስፈልገን፣ የዶሮ ማጅን፣ እሱን እንጠቀማለሁ አንድ ፍሬ። ከዛ ቅመማ ቅመሞችን እንጠቀማቸዋለሁ። ቅመም እናንተ ያላችሁን ተጠቀሙት እንጠቀሙት እዚህ ጋ በጽሁፍ አሳያችኋለሁ፣ እኔ የምጠቀሞችን ቅመም ይህ የምጠቀመው ባህራቶች እነዚህ ናቸው። ቅመም ማለት በአረበኛ ባህራት ነው። እናንተ ያላችሁን ተጠቀሙት። በዚህ መልኩ እናማስላለን። በደንብ መብሰል የለበትም። አሁን ቃሪያ ጨምርበታለሁ። ቃሪያውን ለብቻው እንጠብሳለን። ጎን ላይ ውሃ ስላለ ውሃ እንዲመጣው ትንሽና ማስሎና እናቆያዋለን። በዚህ መልኩ አደባልቀዋለሁ። ሽንኩርቱ እና ቃሪያውን በደንብ እናማስለዋለን። አሁን ስጋ እንጨምርበታለን። ሽንኩርቱም ቃሪያውን በደንብ መብሰል የለበትም። ስጋዌን በታትፌ አጥቢ አዘጋጅቼ ነበረ አንድ ላይ ጨመርኩት። በዚህ መልኩ እናማስላለን። ወደ ቀጣዩ ፕሮግራም ደግሞ እንሄዳለን። ይሄኛው እስከ ሚበስልኝ ድረስ ምንም አይነት ውሃ መጨመር የለብንም። እኔ ካለ ውሃ ነው ያበስልኩት ያለው ማለት ነው። ውሃ ምን ጨምር ከሆነ ይበላሽብናል። ቃናው ይጠፋል፣ ወይንም ጣዕሙ ይጠፋል ማለት ነው። ካለ ውሃ ነው ያበስል ያለብን። እዚ ጋ የሚያስፈልጉኝ ግብአቶች ናቸው። ማይነስ አዘጋጅቻለሁ፣ ከቸብ አዘጋጅቻለሁ። የኩዱ ዳቦ ወይንም ሳሙሌ ካሳ አሜሪካና ጥቅል ጎመን ኩኩምበር፣ በአረበኛ ካሳ አሜሪካና ኪያር ማለት ነው። ዳቦው ይሄ ነው የምጠቀመው እኔ፣ እናንተ ባላችሁ መጠቀም ትችላላችሁ ማለት ነው። ከዛ ድንችን አዘጋጃለሁ፣ ስጋው እስከሚበስል ድረስ ድንቹን በዚህ አረጓለሁ። እኔ በዚህ ነው የምጠቀመው። ከዚህ ውስጥ አረኩም በኋላ ትንሽ ዘይት ከላይ አረጋለሁ። ከዛ ሰማንያ ዲግሪ ላይ አብስሏለሁ። እናንተ በዘይት እንትን በሉት ጥበሱት። እኔ ዘይት ብዙ እንትር ስለማል ነው በዚህ መልኩ ስጋ ያልቆልኛል። አሁን ደግሞ ወደ ዝግጅቱ ፕሮግራም እንሄዳለን፣ ድንቹ እስከ ሚበስልኝ ድረስ አሁን በዚህ መልኩ ጥራርሽ መጥቻለው። አሁን ደግሞ ወደ ዳቦ እንሄዳለን ማለት ነው የሚያስፈልጉኝ ግባቶችን ከታትፊ አቅርባለው። ኮኮምበሩን ወይንም ኪያር በቁመት ነው መክተፍ ያለባቸው ለኮዶ ሲሆን በቁመት ነው የምንከትፈው። አሁን ደግሞ ወደ ሚያስፈልገኝ ግባቶች መጥቻለው። ሳኔን አቅርባለው። ከዛም ከጨቤና ማይኑዚያን የሚያስፈልገኝ ሳህን ውስጥ ቀንሰዋለሁ። እኔ በጣም ይቅርታ፣ ላይ ይታያችሁ ይችላል፣ ካሜራውን ስለገለበጥኩ ነው። አንዷን ልስራ እና በአንድ እጄ ካሜራን የያዝኩት በአንድ እጄ ስራው አሳያችኋለሁ። በደንብ እንዲታያችሁ ማይነዝ እና ከጀብ፣ እናንተ እንደ መጠኑ ነው ማድረግ ያለባችሁ። እኔ ብዙ ስለምሰራ በዛ ርጌ ነው የተጠቀምኩት። እናንተ ግብአቱን መቀነስን መጨመር ትችላላችሁ። በዚህ መልኩ በደንብ አርጌ አዋይደዋለሁ። በደንብ አይታይም። በዚህ መልኩ አዋይቶ አለው። አሁን ደግሞ ወደ ዳቦ እንሄዳለን። አንድ ዳቦ እጠቀማለሁ፣ ኩዱ ሲሆን ኩዱ በጣም ረጅም ነው ማለት ነው፣ የኩዱ ዳቦ እንግዲህ እዚህ ጋ ትንሽ ላይ ታያችሁ ይችላል ብያችኋለሁ፣ ይቅርታ። በዚህ መልኩ በደንብ አድርጌ ቀበዋለሁ። በሁለቱንም ቀባው። ከዛ ኩኮምበር እጠቀማለሁ ጥቅል ጎመን እጠቀማለሁ ከላይ በቁመት ለማስቀምጠው ይሄ ጥቅል ጎመን ነው ኩኮምበሩ ካረኩት በኋላ ጥቅል ጎመን ከላይ ስጋ እጠቀማለሁ ማለት ነው የሰራሁትን። እኔ የዶሮ ነው የጠቀምኩት። እናንተ ግን ተጠቀሙ፣ የስጋም የዶሮም ትችላላችሁ። በዚህ መልኩ አስተካክዬ አስቀምጠዋለሁ። ይሄ ደግሞ ሸራይ ነው። ሸራይ ከሁሉ ቦታም ታገኛላችሁ፣ ከሱቅ አለ። ከሱቅ ነው እንትማት ያለባችሁ። አረበኛ የማታውቁ እህቶቻችን የሆነ እቃ ፈልጋችሁ በአረበኛ ለማዳማችሁ መናገር ስትፈልጉ፣ ድንገት ያን እቃ ማታውቁት ከሆነ ጎግል ላይ እናንተ በአማርኛ ሰርች ስታደረጉ፣ ወይ በአረበኛ ወይ በእንግሊዘኛ ይመጣላችኋል ያን ፎቶግራፍ አነስታችሁ ለሰዎቻችሁ መሳየት ነው ማለት ነው የሚጠበቅባቸው። በዚህ መልኩ ይረዳሉ ማለት ነው። አሁን ሸራዩን አርጌ ጨርሻለሁ፣ አስተካኪ የዋለሁ። በዚህ መልኩ እዩት ማለት ነው። በጣም ነው የሚያምረው። በጣም ረጅም ስለሆነ ለመያዝ ይከብዳል። በዚህ መልኩ ነው የሰርቻለሁ። ከማጣም ኮዶ በጣም ውድ ነው በነገራችን ላይ አንድ በብሲ አንድ ኮዶ ትንሽዬ በጣጥስ ወይንም ድንች ሆና ሜቢ አርባ ብር ነው ወይስ አርባ አምስት ብር ነው እንደዚያ ነው የሚገዛ። ደግሞ ከማጣም ፔፕሲው በጣም ውድ ነው። ከዛ ጋራ ሲሆን በጣም እንትን ይላል። እነሱ በረዶ ጋራ ስለሚሸጡ ፔፕሲው ብቻ አስራ ሁለት ብር መሰለኝ፣ ከሱቅ ውስጥ ሶስት ብር የሚገዛው አሁን በአንድ እጄ ካሜራን እጄ በአንድ እጄ እየሰራው ነው ያለው፣ እንድታዩ ብዬ ነው በዚህ መልኩ የመጣው። በሁለት እጄ ለመስራት ፈልጌ የነበረ፣ አልታያችሁም በደንብ መሰለኝ። አሁን በዚህ መልኩ ተመልሻለሁ። አሁንም ተከታተሉኝ ማለት ነው። ከላይ የሚቀባውን ቅድም አይታችኋል፣ ከጨብና አይነት ነው ብያለሁ ያለ ደግሞ ከቸብ የማትወዱት ጅብን ሳይል እና ማይንስ መጠቀም ትችላላችሁ ማለት ነው። ከቸብ ካልወደዳችሁ ይቅርታ፣ በማህል ተቋረጠ። አሁን ኩከምበር፣ እና ጥቅል ጎመን ኪያር እና ጥቅል ጎመን የተጠቀምኩት ያለው ጥቅል ጎመን እንግዲህ ከሀገር ቤት ያላቸው እህቶቻችን ወይንም ከሀገር ቤት ያላችሁ የምትከታተሉኝ ጥቅል ጎመን የአበሻው ሳይሆን የፍረንች ጥቅል ጎመን አለ። እሱ ነው የምትጠቀመው። እኔ በዚህ መልኩ ነው ያዘጋጀው ማለት ነው። ስጋይንም አርጌ ያለው ሸራዩን አርጌ ጨርሼ በዚህ መልኩ መጥቻለው ማለት ነው። በጣም ረጅም ነው በነገራችን ላይ በአንድ እጅ ለማንሳት እንትን አይለም። እኔ ዜጋ ጉፋዝ ወይንም ጓንት ተጠቅሜ ያለው ጓንት ስትጠቀሙት አንደኛ የምትሰሩት ስራ ወይንም የምትነካኩት ነገር አይበላሽም ማለት ነው። እኔ እንደዚህ የምነካካው ጓንት ስለለበስኩ ነው። ጉፋስ ከለበስኩኝ ወይንም ከለበሳችሁ በነፃነት ነው የምትሰሩ ማለት ነው። አይበላሽም፣ አይቀየርም፣ ምንም ነገር አይለም። አሁን ከእኛ ቤት ስጠቀም አይወዱትም በባዶ ስሰራ እንደውም ደስ የሚላቸው እኔ ግን በዚህ ስሰራ በጣም ደስ ይለኛል ስለለመድኩት ድንቼን በዚህ መልኩ አጠናቂቄ ጨርሻለሁ ማለት ነው አያችሁት እንዴት እንደሚያምር ደቂቃውን ትንሽ ያረኩት ከላይ ደግሞ ዘይት አድርጌበት ነበረ አሁን ደግሞ ወደ አዘጋጅቱ እንሄዳለን በዚህ መልኩ ጨርሻለሁ ኩዱን ከጨረስኩት በኋላ ሁለት ቦታን የቆረጥኩት አያችሁት፣ እንዴት አድርጌ እንደሰራሁት። ከዛ ሁለት ቦታ ቆረጥኩት። አሁን ደግሞ ወደ ማቅረቡ ነው የምሄደው። እኔ በዛ አድርጌ ነው የሰራሁት። እኔ ጓንት ለብሻ ነው እንደፈለኮት የመዛው እዚህ ጋር ይቅርታ። አስተያየት እንግዲህ ከሰጣችሁም ወይ በዚህ መልኩ አቅርቢያለሁ። ለአንድ ሰው የሚሆን ያቀረብኩት አሁን ለምሳሌ አንድ ከግማሽ ነው። ይሄ ይሄ ደግሞ ከማል የማድረገው፣ ቅድም የተጠቀምኩት ማይነዝ እና ቀጀቡ ነው። በዚህ መልኩ ጨርሻለሁ። በቀላሉ ከቤት ውስጥ ማዘጋጀት ትችላላችሁ ማለት ነው። የስጋም የዶሮም በዚህ መልኩ አዘጋጁ። እንግዲህ ጾመኞች በጣም ይቅርታ ጾም ላይ ነው ያለ ነው እና ያው የግድ መስራት ስላለብኝ ነው የሰራው ለልጆቹ። በዚህ መልኩ ጨርሽ ያለው። ሰብስክራይብ፣ ላይክ፣ ኮመንት አስተያየት ጻፉልኝ። ማስተካከል ያለብኝ ነገር አስተካክላለሁ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ በኮመንት ያስቀምጡ። ስለምታበረታቱኝ፣ ሀይዞች ስለምትሉኝ፣ ስለምትከታተሉኝ አመሰግናችኋለሁ። በዚህ መልኩ ጨርሻለሁ። አፍያ ብያለሁ። አመሰግናቸዋለሁ። በያላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን። አገራችን ሰላም ያደርገልን ፈጣሪ አብራችሁ አብራችሁ የነበርኩኝ ትሁነኝ። ባይ ባይ። አፍያ ብለናል። ጉድባይ።